ሰላም ሰላም፣ ወገኖች ቅዱሳን፣ እንዴት ናችሁ? ደና ናችሁ ወይ? ይህንን የቪዲዮ መልእክት ባጋጣሚም ይሁን ሆነ ብላችሁ የምታገኙና የምታዳምጡ ሁላችሁንም ሰላም እላችኋለሁ። እግዚአብሔር ይመስገን፣ እኔ በጣም ደና ነኝ። እቺን ትንሽ አጭር መልእክት አለኝ። ለአስር ደቂቃ ልትሆን ትችላለች ቢበዛ ማለት ነው። ያው እኔ ሃይማኖተኛ ሰው ስለሆንኩኝ፣ ማለትም የእምነት ሰው ስለሆንኩኝ የሚያምን ሰው በእግዚአብሔር የሚያምን ሰው እና በመንገዱ በእግዚአብሔር መንገድ መሄድ እንዳለበት ሰው የማምን በመሆኔ የምናገረውም ያው በአብዛኛው የእምነት ነገር ነው ማለት ነው። ስለ እምነት ነው እና ስለ እምነት ካነሳን ሃይማኖት የሚባል ነገር አብሮ ተያይዞት እንዳለ እናውቃለን። ስለ ሃይማኖት ስናነሳ ደግሞ በጣም ብዙ አይነት ሃይማኖት በምድር ላይ እንዳለ እናውቃለን እና መጽሐፍ ቅዱስ እራሱ ሲናገር ብዙ ጌቶች አሉ ይላል። ብዙ አይነት ጌታ ብዙ አይነት አማልክቶች እንዳሉ ማለት አማልክት ማለት መመለክን የሚፈልጉ ጥማት አምልኮ ያላቸው መመለክ የሚፈልጉ ያ ብቻ ሳይሆን ደግሞ የሚያመልኳቸው ያሏቸው ተከታይ ያላቸው ብዙ አማልክቶች እንዳሉ የእግዚአብሔር ቃል ይናገራል እና ብዙ ጌቶችም በምድር ላይ እንዳሉ የእግዚአብሔር ቃል ይናገራል ግን ከሁሉም ደግሞ እንደው ከመካከላቸው ሊቆጠር የማይገባው አንድ ደግሞ ብቸኛ አለ። ከመካከላቸው እንደ አንዱ ሊቆጠር የማይገባው አለ። እሱም ደግሞ የሚያድን እሱ እውነተኛ የሆነ የሰማይና የምድር ፈጣሪ የሆነ ዘላለማዊ የሆነ እኛን የፈጠረ ባህር የብሱን የፈጠረ ዕጽዋትን እንስሶችን በምድር ላይ ያሉትንም በባህር ውስጥ ያሉትንም ሁሉ የፈጠረ አለ እሱ ከሌሎቹ መካከል የሱ አይነት ኳሊቲ በሌላቸው መካከል አስገብቶ እንደ አንዱ እሱን መቁጠር በጣም ነውር ነው፣ ያሳፍራል፣ ደግሞም ለአእምሮም አይመችም ማለት ነው። ስለዚህ የሚያስፈልገው ምንድን ነው ብለን ስንል፣ የሚያድነውን ጌታ፣ የሚያድነውን እግዚአብሔር፣ የሚያድነውን ፈጣሪ እሱን ማግኘት ወሳኝ ነው፣ እሱን ማወቅ ወሳኝ ነው። የሱን ሐሳብ መረዳት ወሳኝ ነው። የሱን ሐሳብ ተረድቶ እሱን መከተል፣ ሐሳቡን ማስተናገድ ወሳኝ ነው ማለት ነው እና በዚህ በአዲስ ኪዳን መጽሐፍ በመጽሐፍ ቅዱስ ውስጥ ወደ ዕብራውያን ሰዎች በተጻፈው መልእክት ውስጥ ምዕራፍ ሁለትን ሄደን ስንመለከት እንዲህ የሚል ቃል አለ። ምዕራፍ ሁለት ላይ ቁጥር አንድ ስለዚህ ይላል ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል ይላል ከሰማነው ነገር እንዳንወሰድ እንዳንስት ማለት ነው ከሰማነው ነገር የሰማነውን ነገር እንዳንጥል ለእሱ አብልጠን ልንጠነቀቅ ይገባል ይላል ለምንድነው አብልጠን ያለበት ምክንያት መልእክቱን ምዕራፍ አንድን በዚህ መጽሐፍ ላይ ያለውን ምዕራፍ አንድን ስትመለከቱ እየተናገረ ያለው ስለ ኢየሱስ ክርስቶስ ነው፣ አዳኝነት ነው እየተናገረ ያለው። እግዚአብሔር አምላክ አስቀድሞ በብዙ አይነት መንገድና ጎዳና ለሕዝቡ ለሰው ልጆች በብዙ አይነት ጎዳናና መልክ ተናግሮ በመጨረሻ ሲነገርለት በቆየው በትንቢት ሲነገርለት በነቢያት መጽሐፍ ሲነገርለት በሕግ መጽሐፍ ሲነገርለት ከዘፍጥረት ሶስት ጀምሮ ሲነገርለት በመጽሐፍ እንደምናነበው ማለት ነው የነበረው። ኢየሱስ ክርስቶስ ወደዚች ምድር እንደ ተጻፈለት በስጋ በመምጣቱ እነሆ ድንግል ትጸንሳለች ተብሎ ተጽፎ ስለነበረ በዛ መሰረት ድንግል ማርያም ጸንሳ ወልዳው በስጋ እግዚአብሔር በስጋ ተገልጦ ማለት ነው። አዳኝ በስጋ ተገልጦ ማለት ነው። እሱ ከመጣበት ጊዜ ጀምሮ መጽሐፍ ቅዱሳችን ሲናገር እግዚአብሔር አምላክ አሁን ግን ይላል በልጁ ተናገረን፣ ይላል በቀጥታ በልጁ ተናገረን። ፊት በነቢያት በኩል መልእክቱን ያስተላልፍ ነበር በተለያየ መንገድ። አሁን ግን በቀጥታ መጥቶ ኢየሱስ ክርስቶስ ራሱ ተናገረን፣ አስተማረ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እሱን መስማት እንዳለብን እሱን የማትሰማ ነፍስ ከሕዝብ መካከል ተለይታ እንደምትጠፋ የእግዚአብሔር ቃል ይናገራልና ከዚህም የተነሳ ለእብራውያን የጻፈው ጻፊ አዋራው ጳውሎስ ይሉታል፣ ብዙዎች እሱ ሰው ምን ብሎ ጽፏል እዚህ ቦታ ላይ ከሰማነው ነገር ምናልባት እንዳንወሰድ፣ ምክንያቱም እውነተኛ ነገር ሰምተው ስለነበረ ነው። የሚያድነውን ወንጌል ሰምተው ስለነበረው እንዳንወሰድ ለእርሷ አብልጠን ልንጠነቀቅ ያስፈልገናል አለ። ስለዚህ እንዲህ ማለቱ ይገባዋል ማለት ነው። ነገር ግን ሃይማኖት ያለው ሁሉ ይህንን ቃል መናገሩ አልቀረም። ሁሉም በየፈርጁ ሁሉም በየሃይማኖቱ አስተምሮ አለውና ሁሉም ሰዎች እንዲሰሟቸው ይፈልጋሉ እና ተጠንቀቁ ይላሉ። ተጠንቀቁ ከነዚህ ይህን ከዚህ ሃይማኖት፣ ከዛ ሃይማኖት፣ ከዚህ ሃይማኖት ተጠንቀቁ እያሉ ይናገራሉ ማለት ነው። ነገር ግን ሰዎች፣ ምንድነው ማድረግ ያለብን? ማንም ሃይማኖተኛ ከነገረን ነገር እንዳንወሰድ ተጠንቀቁ ስላለን የነገረንን ነገር አስተናግደን ሌላ ነገር ላንሰማ ጆሮአችንን መድፈን አለብን ወይ? ወይስ የሰማሁት ነገር እውነተኛ ነው ወይ የሚያድን ነው ወይ ብሎ መጠየቅ አለበት። እኔ እንደሚገባኝ የሰማነው ነገር እውነተኛ ነው ወይስ አይደለም ብለን፣ እውነተኛ ካልሆነ እውነተኛውን መፈለግ ያስፈልጋል ማለት ነው። ለምሳሌ አይሁዶች ሃይማኖት አላቸው። በብሉይ ኪዳን ዘመን የነበሩ ሰዎች ሃይማኖት አላቸው። ሃይማኖታቸውም ጆፋ የሚል ነው። ነገር ግን መጽሐፉ የሚናገረው ስለ ኢየሱስ መምጣት እሱ መጥቶ እንደሚያድን እንደሆነ፣ እያወቁም ይሁን ባለማወቅም ይሁን አዳኙ ኢየሱስ መጣላቸው ግን ሊቀበሉት አልቻሉም። እኛ እግዚአብሔር አለን ይላሉ፣ ነገር ግን እግዚአብሔር የላከውን አይቀበሉም፣ አይሰሙም፣ ወንጌልን አይሰሙም። እግዚአብሔር ግን አለን እያሉ ይናገራሉ። አያችሁ፣ ምን አይነት ጥፋት ውስጥ እንዳሉ። ስለዚህ ያ የሰሙት ነገር ትክክል ነው ወይስ አይደለም ሲባል ትክክል እንዳይደለ እንረዳለን። ለምን የመጣው መጽሐፍ ሁሉ በእጃቸው ያለው መጽሐፍ ስለ እርሱ የሚናገርለትን ኢየሱስ ክርስቶስን አንሰማም ካሉ መጽሐፉና እነርሱ አልተገናኙም ማለት ነው። በመጽሐፉ ስም አሉ፣ በእግዚአብሔር ስም አሉ። በእግዚአብሔር ስም አለን ይላሉ እንጂ መጽሐፉ የሚለውን ግን አይቀበሉም። ከዚህም የተነሳ ወደ ራሱ ወገኖች መጣ ይላል መጽሐፍ ቅዱስ የገዛ ወገኖቹ ግን አልተቀበሉትም ይላል እንግዲህ ለተቀበሉት ግን ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። የተቀበሉት አሉ፣ የእግዚአብሔር ልጆች ሆነዋል። እነ አርያው ጳውሎስ፣ እነ ጴጥሮስ፣ እነ ማቴዎስ፣ እነ ሉቃስ፣ ሌሎችም አይሁዶች የተቀበሉት እንደገና ደግሞ ከዛ አልፈው አሕዛብ የሕግ መሰጠት ያልነበራቸው ለተስፋው ቃል ሩቅ የነበሩ እነሱ ሁሉ ጌታን የተቀበሉ አሉ ማለት ነው። ስለዚህ ምንድነው ሰው ልጆች ማድረግ ልዩ ልዩ ሃይማኖት ያለው ሰው ማድረግ ያለበት ሃይማኖተኛው፣ የሃይማኖቱ መሪ እኔ ከነገርኳችሁ ወደ ግራ ወደ ቀኝ አትበሉ ሲል የነገረኝ ነገር እውነት ነው ወይስ አይደለም ብለን መጠየቅ አለብን። ለማለፍ ፈልጌ ነው። ሁሉም ከሰማነው ነገር ምናልባት እንዳንወሰል ለእርሱ አብልጠን እንጠንቀቅ ስለሚል ማለት ነው። እኛ እውነተኛ ሐዋርያቶች ቢሉ እነ ጳውሎስ ቢሉ ይገባቸዋል፣ እውነተኛውን ነገር ስለያዙ። ጌታ ይመስገን። ጌታ ይባርካችሁ።